ተመልካቾች አሁን የሚገኘው በዳውሮ ዞን ሃላላ ኬላ ሎጅ ላይ ነው። ይህ ሎጅ እንግዲህ በጠቅላይ ሚኒስትር አብይ አህመድ ሀሳባ ምንጭነት በ2015 ዓ ም ተጠናቆ ወደ ስራ መግባቱ የሚታወስ ነው። ከጀርባዬ የምትመለከቱት ደግሞ የጊቤ ሦስትን መሰረት አድርጎ የተፈጠረ ሰው ሰራሽ ሐይቅ ነው። ይህ ሐይቅ ከዚህ ወደ ላይ ላለው ለተሰራው የሀላላ ኬላ የተለየ የሚያምር ውበት አጎናጽፎታል። ይህንን ሐይቅ ወደ ውስጥ ጠጋ ብለን ምን እንደሚመስል አስቃኛችኋለሁ። አብራችን ቆዩ። ተመልካቾች የደህንነቱ የተጠበቀ ጉዞ ለማድረግ ይህንን የደህንነት ጃኬት ማድረግ አስፈላጊ ነው። እዚህ ያሉት ሁሉም የጥበብ ሰዎች እንግዲህ ሰላም እያሏችሁ ነው። ከጀርባችን ሃላላ ኬላን ሎጅ መሰረት አድርጎ የተፈጠረውን ሐይቅ እየተዘዋወርን እንጎበኛለን። ከዚህ ከፊት ለፊት የአደም አለ የዞኑ የባለሙያዎቹም አሉ። እዚህ ጋ እንደምታያቸው ደግሞ ታዋቂ ገጣሚያን፣ የጥበብ ሰዎች፣ ዘፋኞች እንዲሁም የመሳሪያ ተጫዋቾች አሉ። ከነርሱ ጋር የተጫወትን ወደ እናንተ ቅኝታችን እናደርሳለን። አሁንም መልካም ቆይታ። በጣም ደስ ብሎናል። ያየነው ነገርም አሪፍ ነው። ይህ ሐይቅ ሰው ሰራሽ ነው። እንግዲህ ለውጡ ከመጣ በኋላ ነው የተሰራ ነው እንደሰማነው ከሆነ። እኛም ደግሞ ይህ ሃላላ ኬላ መተን ጊቤ ሶስት በሚባለው የተሰራው የተገደበ ውሃ ነውና ወንዝ ነውና ደስ ብሎናል። አካባቢውም፣ ህብረተሰቡም በዛው ልክ ደግሞ ከተፈጥሮ ጋር የተዋደ ህዝብ ነው እና አሪፍ ነው። ሳዩ የራሳቸውን ሀሳብ የሚያስቀምጡ አለ። ነገር ግን ማየት ማመን ነው። እንግዲህ ክቡር ጠቅላይ ሚኒስትራችን በሰጠን ግብዣ ሁላችንም ስነ ጥበብ እና ጥበባቶች አንድ ላይ መተን እየተዝናናን ነው ያለነው። እንደው ተመልካቾች፣ አደምዬን ካገኘሁት አይቀር በዚሁ ዝም ብዬ አለቀውም። የተወሰነ የዚህ ያሉን የጥበብ ቡድኖችንም እንዲያስጨፍርልን የተወሰነ ነገር እንዲል እድሉ ልስጣው። ማመ ማየት ማመን ነው። አይቶ ማመን ነው። ዳውሮ ባና ቀለ ባና ዳውሮ ዳውሮ ሰባናሮ ባናባና ሰና ዳአውሮ ባና ባና ባና አመሰግናለሁ። አለም እንግዲህ ተመልካቾች፣ ቅኝታችን እንቀጥላለን። ከዚህ በመቀጠልም ሌሎች የጥበብ ሰዎች አሉ ከእነርሱ ጋር እየተጫወትን ቅኝታቸውን፣ ምልከታቸውን፣ ስሜታቸውን እናጋራቸዋለን። አሁንም አብራችሁን ቆዩ። እንግዲህ ተመልካቾቻችን በጊቤ ሦስት ሰው ሰራሽ ሐይቅ የምናደርገው የምናደርገውን ቅኝት ቀጥለናል። እዚህ ደግሞ የምታውቋቸው የጥበብ ሰዎች አጠገቤ ይገኛሉ። ከእነሱ ጋር ደግሞ ስሜታቸውን ምን እንደፈጠረባቸው ከእነሱ ጋር ቆይታ የማደርግ ይሆናል። እዚህ ፊትለፊቴ እንደምታዩት ጫላ ቡልቱሜ ይገኛል። ከእርሱ ጋር ደግሞ መጠነኛ ቆይታ አደርጋለሁ። እዚህም አጠገቤ ደግሞ ሁላችን የምንወደው ሰለሞን ታሼጋጋለ የእሱንም ስሜት እንጋራለን። ከጫላ እንጀምር። ጫላ በግድሚያ ስላገኘ ደስ ብሎኛል። እዚህ ግልገል ግቤ 3 ሰው ሰራሽ ሐይቅ ላይ ትናንት ደግሞ ሃላላ ኬላን ዞረን ስንመለከት ነበር። እንዳንድ አርቲስት ምን ተሰማ? አመሰግናለሁ። አሁን ያለነው በዳውሮ ዞን ግልገል ግቤ ቁጥር 3 ላይ ነን። ያለ ነው ትናንትና እንዳየ ነው ከተፈጥሮ ጸጋ አንስቶ ሰው ሰራሽ ሐይቅ ሃይድሮ ኤሌክትሪክ ሱቱንም ጎብኝተናል፣ አይተናል። ሁሉም ሰው አይቶ የሚያምነው ነገር ነው። የምሰሩ ስራዎችን ለአገር ለትውልድ የምተላለፍ ስራ ነው እና በተለይ እኔ ያዩት በጣም ደስ ያለኝ በገበታ ለሀገር በጠቅላይ ሚኒስትራችን መሪነት የተሰራ ለአካባቢውም ሕዝብ አልፎም እኛም መተን አይተን በጣም ደስ ብሎናል። በጣም ተደስተናል። ሁሉም ሰው መቶ ቢያይ ብንመለከት መጥቶ ብዝናና ሃላላ ኬላን ዳውሮን በተለይ ግሪኗ ዳውሮን የገነት ተምሳሌት የሆነችዋን ደቡብን መቶ ቢጎበኝ ደስ ይለኛል። ተመልካቾች እንግዲህ ቀደም ብዬም እንዳስተዋወቅኳችሁ እውቁ አርቲስት ሰለሞን ታሼጋ ጋዜ አብሮናል። ከእርሱ ጋር ደግሞ መጠነኛ ቆይታ አደርጋለሁ። ሰውልይ እጅ ጋር ያመሰግናለሁ። እንዲ ከትናንት ጀምሮ አብረን ነበረን። ዛሬ ደግሞ የጀልባ ሽርሽር ላይ አንድ ላይ ወጥተናል እና እንደው ጊቤ ሐይቅ ሰው ሰራሽ ሐይቁ እጅግ ውበት አለው። ማራኪ ነው። ትናንት ደግሞ ሃላላ ኬላንም እየዞሩን ጊቤ ሦስት ሃይድሮኤሌክትሪክ ፓሮንም እየተመለከትን ነበርና እንደ አንድ የጥበብ ሰው ምን ፈጠረብህ? አንዳንድ ነገሮችን ቃላት ታጣላቸዋለህ። እንደው ዝም እንደው ዝም እንደው ዝም ይሻላል ያለው አንጎራጓሪ ማን ነበረ? እና የእውነት ለመናገር ይገርማል። ምን አይነት እይታ ነው? ምን አይነት አይን ነው? ይሄ የንስር አይን ነው ማለት የንስር፣ በርቀት ያለውን ለሰው ልጆች የማይታየውን ነገር አይቶ ህይወት ያለበትን ነገር ንስር በባህሪው ህይወት የሌለውን ነገር አይነካካው፣ እና ህይወት ያለበትና ህይወት የሚገኝበትን ነገር በርቀት አይተው ሰፍረው ለይተው አውጥተው ለመብል የሚያቀርቡ የሚያስገርሙ መሪ ናቸው የእውነት። እና እኛ ደግሞ ለመረጋጋቱና ለሰላሙ ደግሞ ብንተጋ እኚህ ሰው ምን ያህል ምን ያህል ያላቸውን ፖቴንሻል እያወጡ አገራችን በእርግጥ እየገሰገሰች ነው። እንዴት ነበር የሚያሮጧት እና የስራ ባልደረቦች እባካችሁን እጃችንን ምስና እናግዛቸው። እኔ ስንፋሴ ባለበት ሁሉ ማለት ስንፋሴ እስካለበት ጊዜ ድረስ በእውነት እጅን እሰጣለሁ። አርቲስት ሰለሞን እጅግ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን በዚህ በጊቤ ሦስት ሰው ሰራሽ ሐይቅ የነበረን ቅኝት ይመስላል። እንግዲህ ያላያችሁት ሃላላ ኬላን መጎብኘት ትችላላችሁ። ይህንን ሰው ሰራሽ ሐይቅ እየመጣችሁም ደግሞ በተፈጥሮ መደመም ትችላላችሁ። በተወሰነ መልኩ ቅኝታችንን ይመስል ነበር። ዮሐንስ ፍስሐ አብራችሁ ቆይታ አድርጌያለሁ። መልካም ጊዜ።